መጥበብና መጠበብ ይለያያል። ይህን ካወቅ ትጠበባለ፣ ካላወቅ ትጠባለ። አሳ ሁለት የልብ መክፈቻ ቁጥር ነው። ፓስወርድ ነው። ጠቢብን ስታዩ ተከተለው ይላል። እውቀት አራት ነው ይላሉ ፈላስፎቹ። ስታወጣውንም ትጠነቀቃለን ብለህ አፍ እንዳመጣልህ አትናገር። ሁሉንም ነገር መምህር አያስተምርም፣ መንገዱን ያሳያል፣ ፓስወርዱን ያስረዳል። ፓስወርዱን የመንካትና አክሰስ የማድረግ ያንተ ፈንታ ነው፣ የእሱ ፈንታ አይደለም። ጥቂት ወርቅ ያለው ብዙ ብረት ባለው ሰው አይቀናም። ጥቂት ዳይመንድ ያለው ደግሞ ብዙ ወርቅ ባለው አይቀ ነው። ዋናው ጥራቱ ነው። ኢትዮጵያቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች። በቃ የፈለገችውን አግኝታለች። ሁሉም ነገር የፊደልና የቁጥር ውጤት ነው። የቃል ውጤት ነው። ፊደሉ እንደ ስጋ ነው፣ ቁጥሩ እንደ ነፍስ ነው። ለምሳሌ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይባላል። ይህን ለማወቅ ማስተዋይ መሆን አለብ። ለእኔ አንድ ሲታየኝ አቀዋለሁ ምን እንደሆነ ሜሴጁን ረደዋል፣ በሚገባ ረደዋል። ለምሳሌ ሁለትዮሽ ሆኖ ቢመጣ አንዳንድ ብሎ ቢመጣ አቀዋለሁ። ትምህርቱን ነው። አሁን እንግዲህ መማሩ ይጠቅማል። በዚ አጋጣሚ ይሄን ትምህርት መለዋል የሚማሩ ተማሪዎች አሉኝ። ለእኔ ሰላሳ ሰባት ቢታይ ሁለት ሁለት ሁለት ቢታይ አንድ አንዳንድ ቢታይ ኢሌቭን ኢሌቭን ቢታይ ቱቱቱቱ ቢታይ በትክክል ስለማውቀው መልክቱ ይገባኛል ነው። በቃ በቃ መልዕክቱ አንድ ነገር ከገባ መረጃ ሰጠክ፣ መሆን ምን ብዬ ሊነግርህ ይችላል። መረጃውን አይተ መጠቀም ያንተ ነው። ለምሳሌ የሀገርን ህግ ብታውቅ ብትጠቀመው አንተናል። በህጉ ብዙ ቤኔፊቶችም ካሉ ትጠቀማለ። ካላወክስ በቃ ትጎዳለ። መረጃውን አይተ ትጠቀምበታለ። አንዳንዱ ኢንተሊጀንስ መረጃ ሊሆን ይችላል። ለምሳሌ ሂድ ከዚህ ሊል ይችላል። ቁጥሩ ነው የሚነግርህ ነው ነበር ኮሚኒኬት ያደረግሀል መሄድ ትጫለብ ማለት ነው። ምክንያቱም ሁሉም በእግዚአብሔር ተፈጥሮ ሁሉም ነገር ዘጠና ዘጠኙ ነገደ መላእክት እኮ ስትል ቁጥር ነው አደለ? ዘጠና ዘጠኝ ኢየሩሳሌም ሰማያዊት ስትል አስራ ሁለት በሮች አስራ ሁለት እንድን አስራ ሁለት እንትን ስትል ኮዱ አስራ ሁለት አስራ ሁለት ነው አደለ? ሁሉም ኮድ ነው። ቅድም ያልኩ ሰላሳ ሁለት የልብ መክፈቻ ቁጥር ነው ፓስወርድ ነው ነው ሶ ያም ባይ እኔ እንዴት እንደምጠቀምበት ማቀው እኔ ነኝ። ነው አለቃ ገብርሃናን አንዱ ጠየቃቸው። በረሃብ ዘመን ቁራሽ ዳቦ ሰጡት። ምን ላድርግ አላቸው። ሁሉንም ማስተምሩኝ ትላለህ ብለው አሉ። ቅድም ያልኩት ነገር አለ ግን ነገር በማየት ምንም ልታደርገው አትችልም። ምግብ ከሆነ በመቅመስና በማጣጣም ነው። መጀመሪያ እውቀቱ ሊኖርህ ይገባል። ስለዚህ ምን ይላል ለመሪ ከጠቢበት ሲራክ ነው ጠቢብን ስታዩ ተከተለው ይላል። ውሃ በመድረክ ሆተ ቤቱ ለንሳይልል ሰኮና ከና ሁሌ በእሱ ደጅ ተመላለስ ይላል። አዎ ስለዚህ ከሚያውቁት መጠየቅ ጥሩ ነው። እውቀት አራት ነው ይላሉ ፈላስፎቹ። ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሀሳብ አለ። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ አራተኞቹ አያውቁም አለማወቃቸውንም አያውቁም የሚል ፍልስፍናዊ ሃሳብ አለ። ስለዚህ ይህን ነገር ለማወቅ ያውቃል ማወቁን ከሚያውቅ ሰው ብቻ ተማር። በጣም በጣም አጭር መንገድ ነው። በቃ ማወቁን ያውቃል። ስለዚህ በደንብ አግባቡ ያስረዳል። ሁለተኛው ያውቃል፣ ግን ማወቁን ካላወቀ ታነቀዋለ፣ ትቀሰቅሰዋለ። ያስኩት ነገር ለካ እንደዚህ የከበረ ነው ይላል። ምሳሌ አሁን ፊደላችን ፊደላችን በዛ በሰሜን አሜሪካ በነበረው ኮንፈረንስ እስከ ሳይበር ሴኩሪቲ ድረስ ከኤአይ ማሰልጠን ድረስ እንሂድበት ተብሎ ከፍ ሲል ይሄ የያዘው ሰው አያውቀው። ምንድን ነው ቅርጹ ብቻ ቅርጽ ሆኖ ነው የሚታየው። ኢቭን ጂኦሜትሪው ራሱ ኃይል አለው ኤነርጂ አለው። እያንዳንዱ ፊደል ኃይል ተሸክሟል። ለእኔ እና ኬዎስ የሚፈጥር ነገር አለ አንዳንድ ጭቅጭቅ ምናምና ታውቀዋለህ። ኤነርጂን እያንዳንዱ ፊደል ላይ ያለውን ትጠቀማለህ። የእሳት ኃይል ያለው አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ታውቀዋለህ እና ምታወጣውንም ትጠነቀቃለህ ብለህ አፍህ እንዳመጣለህ አትናገርም። እና የያዘውን ስታሳይ ይሄ ነው እንዲህ ብሎ እንዲነቃ ታደርጋለህ። አያውቅም፣ አለማወቁን የሚያውቅ ሰው ይጠይቃል፣ ታስረዳዋለህ። አያውቅም አለማወቁን የማያውቅ ሰው ግን በፍጹም መከተል አይለብህም። እሱ በዛ ከሄደ አንተ በዛ በጣም በብዙ ርቀት በብዙ ርቀትና እንዴት እናድርገው ከተባለ ማወቁ ራሱ ያስይዛል። ሁሉንም ነገር መምህር አያስተምርም። መንገዱን ያሳያል። ፓስወርዱን ያስረዳል። ፓስወርዱን የመንካት እና አክሰስ የማድረግ የአንተ ፈንታ ነው። የእሱ ፈንታ አይደለም። በመሰረታዊ ነገሩ ጥበብ አትወድቅ። ሰው ራሱ ነው የሚያወድቀው። እኔ ብዙ ሰዎች ድሮ እንዳንተ በጣም አስብ ነበረ እንዲት ለምን እል ነበር። አሁን ግን ያ ስሜት አልቋል። ከኔ ወጥቷል ማለት ነው። ምንድን ነው ምትጠጥማ ነው፣ ተጠቃሚ ነው። ምሳሌ ምግብ አለ አይደል? ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይህንንም ብታውቅ ረቂቅ ነገር ውስጥ ምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። እና ሰው አልፈልግም፣ በቃይ ፊደል ይቅርብኝ ብሎ ይጣለው ጥበብ አትወድቅም፤ ሰውየው በድንቁርና አለም ውስጥ ይወድቃል። መጥበብና መጠበብ ይለያያል። ይህን ካወክ ትጠበባለህ፣ ካላወቅ ትጠባለህ። ጠብጠብና ጥበብ ይለያያል። ጥበብ አለም ውስጥ ትገባለህ፣ ካላወቅክ የጠብ አለም ውስጥ ትገባለህ። ምርጫው ያንተ ነው። ትውልዱ ቢያውቀው ቢራቀቅበት ህይወት ቢያደርገው ልዩ አለም ነው። ራሱን የቻለ ሰፊ አለም ነው። በጣም የሚያስደስት አለም ነው። አንዳንድ ጊዜ ምግቡን በልታ አጣጥመ ጣፍጦኛል እንደምትለው ሰው አይማር የተማረው ብቻ ይጠቀምበት። ቢቻል ማሱ ቢነቃ ጥሩ ነው። ባይነቃም ብዙ እንትን አይልም። ለምሳሌ አንድ የሚባል ነገር አለ ማለት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው የሚለውን የኢትዮጵያ ሊቃውንት ሲያዩት ምንድን ነው እግዚአብሔር ታዲያ ጥቂቶች ከሆነ አለም እሱ አለም ውስጥ የሚገቡት ጥቂት ሰዎች ከሆኑ በብዙዎቹ እንትን አይልም አይቀናም ለምን ጥቂቶች ሲል ነው አይቀናም ለምን ጥቂት ብረት ያለው ብዙ አፈር ባለው አይቀናም ጥቂት ወርቅ ያለው ብዙ ብረት ባለው ሰው አይቀናም ጥቂት ዳይመንድ ያለው ደግሞ ብዙ ወርቅ ባለው አይቀናም ዋናው ጥራቱ ነው ስለዚህ ጥበብ እንደ ዳይመንድ ናት። የፈለገ ሰው ይቀበላት እና ለሰሎሞን የጥበብ አገሯ ወዴት ነው ማደሪ ወዴት ነው እያለ ፈልጓል። ኢትዮጵያዊቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች። በቃ የፈለገችው አግኝታለች። በቃ ለእሷ በቂዋ ናት። ሌላው ሰው ኢየሩሳሌም ላይጓዝ ይችላል። ስለዚህ እንደኔ ምልከታ ጥበብ በጣም የከበረች በመሆኗ መሻትም መፈለግም ስላለ ብዙ ሰዎች ደግሞ የሚታየውና ብልጭልጩን ልጩን አርቲፊሻሉ ነው እንትን የሚላቸው እና እዛ ውስጥ የመሄድ አቅም ላይኖር ይችላል። ግን የሄደባት ይጠቀምባት እንጂ ለምነህ እንደው ባካችሁ እንደ በእግዚአብሔር ብለህ መሬት ተነጥፈ የምሰጠው መሆን ግን የለም እያምናለሁ እኔ ከክብርነቱ አንጻር፣ ለምሳሌ ኤርታሌ ያለ አይደለ አንዴ አለመፈንዳቱ ስለሚተነፍስ ነው። ከተነፈስ ካትፈነዳ ባይዘው የስጽፍ ራሱ እየተደሰትክ ነው። እኔ አሁን ለምሳሌ እዚህ ውስጥ ስትገባ፣ ቁጥር ዓለም ውስጥ ስትገባ እኮ ሌላ ዓለም ነው። ሌላ ራሱን ችሎ ዓለም ነው። ፊደል ዓለም ውስጥ ስትገባ ሌላ ዓለም ነው። ይህን ሄኖክ እውቀት ነው። እዛ ውስጥ ስትገባ፣ ስማምላክ ውስጥ ስትገባ፣ ይሄ ራሱ እንዴት አይነት እኮ ሌላ ሌላ የሚያስደስት ዓለም እኮ ነው። ቢችል አብሮ ቢደሰት ጥሩ ነው። ካልተደሰት አይመለከትም። እኔ አሁን ለምሳሌ ሰው ቢኖር ባይኖር ፕላኔተር ዝላ አይመለከትም። ይሄ ራሱ ዓለም ሆኖኛል ነው ራሴን ሸሽጌ ሄበታለሁ እና ምን ያደርግሃል? በቃልም በጣም የሚጨነቅበትን ነገር ውስጥ እንዳትጨነቅ ያደርጋል። ትልቁ የሚሰጥህ እንትን ይሄ ነው፣ ካልም ያደርግሃል። ሰው ስሜታዊነትን ይገለዋል። አሁን ስሜታዊ አልሆንም፣ ቶሎ ሪስፖንድ አላረግም። ኦሪጂን እንትን ብለዋል። ምንም ማድረግ አልችልም። ለመናደድ እሞክርና እምቢ ሲለኝ ሲስተሙ እንደገና እውጠዋለሁ። አልናደድ። ስለዚህ ብዙ እንትን አይጨንቅም። በተሻለው አቅም ታስተላልፋለህ የተቀበልከውን። እንደ ሩድንት ለምሳሌ ምንድን ነው? የዱላ ቅብብሎሽ አለ። የዱላ ቅብብሎሽ በጣም መወደው ነው። በጣም የፊተኛው ሮጦ የኋለኛው ከደከመ ተሸናፊ ነው። ያቀበሉንም በተቻለን ፍጥነት አቀብለን እኛ ወደ በህይወት እያለን ወደምናውቀው ዓለም እንሄዳለን። ወደማናውቀው ዓለም ግን አንሄድ። ሰውን ለአራት ቦታ እንክፈለው። አንገት፣ ከአንገት በላይ የእኛ መምህራን የሚከፍሉት ነው። ስነ ፍጥረቱ ደረት ላይ ሁለት ከዛ እስከዚህ ድረስ ሶስት ከመሬት የሚረክጠው ከወገብህ ከዳሌ በታች ያለው እግር። አራት ነገሮች አሉ ማለት ነው። ጭንቅላትን ለእሳት ይሰጡታል። የወጣም ወሳኝ ትምህርት ነው። ደረትን ለአየር ይሰጡታል። ሆድቃን ለውሃ ይሰጡታል። ከወገብ በታች ያለውን ለመሬት ይሰጡታል። አራቱ ባህርያተ ስጋ ማለት ነው። የት ነው ቦታቸው? ሎኬሽናቸው ሎኬት የሚያደርጉት የቱጋ ነው ነው ኤነርጂቸው የቱጋ እንደሆነ ማወቅ አለብህ። ሲጀመር ብለን በልምድ አንኖርም። ነፋሴ የቱጋ እንዳለ ማወቅ አለብኝ። እሳቴ፣ ውሃዬ፣ መሬቴ ብታመም ከፍለኩኝ እሳት በጣም ይበዛብኝ ውሃዬን ኬታምጥቼ እሳቴን ማቀዝቀዝ እንዳለብኝ ማወቅ አለብኝ። ሰው ነኛ ሰው ስለሆንኩ ማለት ነው እንስሳ አይደለሁም ነው ስለዚህ ተፈጥሮ ሲኦል ግባ ኦርገነት እራሱ ዩኒቨርሱ ይነግርሃል። ገልብጦብሃል። እግዚአብሔር ለምሳሌ ወደ ሰማይ አቅንተ ስታይ፣ አሁን እንግዲህ ገነት፣ ሲኦል፣ ገሃነም፣ መንግስተ ሰማያት ያልከውን ነገር በራስህ ሰውነት ውስጥ ይታያል። ነው እና ቀና ብለህ ስትመለከት ማየት ባትችልም ሰባቱ ሰማያት ሲባል እንሰማለን አይደል? ሰባቱ ሰማያት ሰማይ ስትል ሰና ማይ ነው። ዝም ብሎ ሰማይ የተባለ አይደለም። ሰማይ ሰ ማለት እሳት የእሳት መሆኑን ያሳይሃል። ማይ ማለት ውሃ ነው። የእሳት ሰማይና የውሃ ሰማይ አለ ነው፣ ህብረት ነው ነው። አሁን ወደ ላይ ስታንጋጥጥ ሰባቱ ሰማያት ከእሳት ተፈጥረዋል። ግን ከእሳት ሲፈጠሩ ሙቀት የላቸውም፣ ብርሃን ግን አላቸው። ሙቀቱን ትቶታል ነው በብርሃኑ አሁን ሰባቱ ሰማያት በል፣ ከዛ ከባቢ አየር በል ምን በለ ወረድ ስትል ማለት ነው። ኦር ደግሞ እዛው ጠፈር ላይ ለሁለት ልክፈልል በቀላሉ ሰባቱ ሰማያት የእሳት ከዛ ቀጥሎ ባቢል የሚባል ነፋስ አለ። ነፋስ ቀጥሎ ጠፈር ሃኖስ የሚባለው ውሃ ቀጥሎ መሬታችን። ፓተርኑ ምንድን ነው? እሳት፣ ነፋስ፣ ውሃ፣ መሬት። ኦር ሰባቱ ሰማያት እና ከባቢ አየር ከዛ ውሃና መሬት ምድር ላይ እንደዛ ነው ማለት ነው። ያንን ነው ሲፈጥርህ ጸላይ ላይ ያስቀመጠው። ስለዚህ አንገት ላይ እሳት ነው እና በሰፊደል ነው የሚወከለው። ነበልባል ባላት መቅረስ ብሬን ነው ምንድን ነው መክብበ ህዋሳት ይባላል። ይሄ ሁሉንም ይዝ ማለት ነው ጭንቅላት እሳት ምን አለው ብርሃናም ሙቀት አለው አልቀለም አለው ብሬንህም እውቀት አለው የኒሮኑ ቁጭት ኤሌክትሪሲቲ እኮ ነው። በጣም አለኛ ነው። እንደገና ንዴት አለ ቁጥ ቡዊ ልባል ትነዳለህ። ልክ ሙቀት ነህ፣ እሳት ነው እዚህ ጋ ያለው ማለት ነው። ሰው ልክ እንደ ሰባቱ ሰማያት አይማደ ጥበብ የተባሉ ሰባት ነገሮች ፊት ላይ አሉ። ሁለት አይን አለ፣ ሁለት ጆሮ አለ፣ ሁለት የአፍንጫ ቀዳዳ አለ፣ አፍ አለ። ስንት ነው? ሰባት ነው። ጥበብ የሰራው ቤት ይባላል። እፍ የተባለበት ፊት ላይ ነው ገጽ ላይ ነው ነው ይህ በጣም ትልቅ ጉዳይ ነው። እና እያንዳንዱ ላይ ሎኬት የሚደረጉ እለታት አሉ። ቀኝ አይን፣ ግራ አይን፣ ምሳሌ እሁድ፣ ሰኞ፣ ማክሰኞ፣ ረቦ፣ ሐሙስ፣ አርብ፣ ቅዳሜ ሰባቱን እለታት ወክለው በሰባቱ እለታት ላይ ደግሞ የተሾሙ ሰባቱ ብርሃን አካላት ፀሐይ፣ ጨረቃ፣ ማክሰኞ ደግሞ መሪህ ማርስ ማለት ነው ሮብ አጣርድ ግራጆሮ ሜርኩሪ አንፍ ዘየማን ይባላል ቀኝ አፍንጫ ሐሙስ እና መሽተሪውም ጁፒተርን ግራ ደግሞ አፍንጫ ቀዳዳ አንፍ ዘፀጋም ቪነስን ወይም ዙሁራን ይሄ ደግሞ ከንፈርን ክቡ ነገር የሚመስለው ሳተርን ወክሎ እነዚህ ከፍተኛ እውቀት ያላቸው እሳት ናቸው እሳት ሁሌ ወደ ላይ መሄድ ነው አይደለ ነበልባል ነው ማለት ነው በጣም የከበረ አካል ነው ራስ ሰው ራሱ ከተቆረጠ ህይወት የለው በአስራ ሁለት እስከል ነው የገነባው እግዚአብሔር አስራ ሁለት አጥንቶች ነው አዳምም ሀያ ሁለተኛ ፍጥረት ነው ሲጀመር ሀያ ሁለት የእግዚአብሔር ስሞች አሉ ሀያ ሁለት አጥንት እስከል አለ አንገት ግን ሰባት ነው አጥንቱ ሰባት ለታት አሉ እና ሀያ ሁለትን ለሰባት ስታካፈለው ስሪፖይንት ፖንት ዋን ፎር ነው ፋይ ነው ዝም ብሎ እንትን የተደበለበለ አይደለም ሰው በጣም ክቡር ነው ጭንቅላቱን መልክ ቀብት ገባ ትሪኦፍ ላይፍ ጽሕዮት አለ ፒንያል ግላንድ አለ ሳክሪስተ ክርሽን አለ ብ የከበሩ ሜላቶኒኖች አሉ። ይሄ ክሬኒያል አስራ ሁለት ነርቮች አሉ እያንዳንዳቸው ቁጥርና ምስጢር ናቸው። አንገት ነው ትልቅ ክቡር ነው ዛት ሰው አይ ከአንገት በላይ ከጭንቅላት በላይ አክሊል ነው አልሚደፈር ሰው ሲበቁ እኮ ካልሆነው እዚህ ላይ ነው የሚደረገው። ጎናቸው ወይም ክህነት ሲሰጥ ምን ሲል ጭንቅላት ላይ ነው ዘይት የሚፈሰው አክሊል ነው። አክሊል የከበረ ነው። ይሄ አክሊል ነው ሀያ አራት መቶ መቶ ኦልሞስት አራት መቶ አምስት መቶ አርባ የሆኑ ላይቶች አሉ ይባላል። ይሄ ቁጥር ነው፣ በቁጥር የሚከፈላለው እዚህ ላይ እሱ አንገባም። ትንሽ ከብዳል ሰመላ አድማጮች እንጂ አምስት መቶ ሀያ ላይቶች ቁጥር አላቸው እያንዳንዱ እዚህ ጋር የሚቀመጡ ፋይቭ ሀንድረድ ወ። እሱ ሌላ ነገር ነው፣ ክራውን ነው አሁን ይሄ ራስ ነው። ከዛ በኋላ እዚህ ጋር ወረድክ፣ አሁን ለአንግ ጋር ትመጣለን ትላለ። አየ እዚህ ጋር ምን ሆነ ማለት ነው? አየር ሆነ ማለት ነው። እንግዲህ በ24 ሪብስ የተከበበ የከበረ ቦታ ነው። ልብ እንላለን፣ አይደለ? ልብ ስንል በእኛ ትልቅ ትርጉም አለው። በተለይ በቀመሩ ትምህርት ግን ልብ ወሳኝ ነው። ለማለት ጂኦሜትሪው ይሄ ነው። የእረኛ በትር ናት እቺ። ሰላሳ ላይ ያለሽ ናት። በደግሞ ቤት ናት። አልፋ ቤት ይባል የለ ቤት ማለት በነው እኮ ግድግዳ አለው ጣሪያ አለው። ለደግሞ ጫፍ አላት እና የልዑል ቤት ነው። ይሄ የልዑል እግዚአብሔር ቤት ነው። ይሄ በጣም የከበረ ቦታ ነው። በጣም መቅደስ ነው። ብዙ ነገር ውስጡ አለው። ይሄ አየር ነው። አየህ ትወጣለህ። አየህ አሁን ሆድጋ ሲመጣ ደግሞ ውሃ ነው። ኩላሊቴሪያ ምናምን ምናምን ውሃ ከባድ ነው እንደምታየው። ከዛ መሬት ነው። ልክ እንደተፈጥሮ እንደ ሰማዩ እኮ ስሪት ነው። አይን ምንድን ነው? እሳት ነው አይደለ? እንደ እሳት ብርሃን አለ ቀለም አለ አይደለ? አይን ላይ ዝቅ ስትል አፍንጫ ነው። ምን አለ አየር፣ አፍ ጠጣርና ፈሳሽ ውሃና መሬት፣ በፈሳሽና ጠጣር በቃለቀ። ስለዚህ ምድቡን ታውቀዋለህ። ሲያስቀምጠው ከፍ ያረጋቸው እሳትና ነፋስን ነው። እሳትና ነፋስ ደግሞ የመላእክት ባህሪ ነው። ከእሳትና ከነፋስ ተፈጠሩ ይባላል። እንዲህ ሲባል ግብርም ግብር የሚሉት አለ። ምንድነው? ምሳሌ አሁን እንደ እሳቱ የረቀቁ እንደ ነፋሱ የፈጠኑ ለማለት ነው እንጂ ከዚህ ተፈጥሯል ለማለት አይደለም። ልክ እሳትና ነፋስነት ከበለጠ ወደ ላይ እንደነሱ መሆኑ ያምርሃል። ማመስገኑ ተመስጦ ምናምን ያምርሃል። ነፍስ ወዴት እንደምትሄድ ይታወቃል። ይሄ ግን ውሃና መሬት የከበደ ነው እና ወደዛ ስትሄድ ይሄ ይገፋሃል። ተው አረ ብላ፣ ዝም በለ ጠጣ፣ ዝም በለ ውለድ፣ ርሰው ይልሃል። በጣም በጣም ትግል ነው። እርስ በርስ ይታገላሉ። አይገልጸው ትግል ነው። ለምሳሌ ጠበኞች መሆናቸው የምታውቀው እሳት ከውሃ ጋር ጠበኛ እሳት ውሃን ያተነዋል። ውሃ እሳትን ያጠፋዋል። ነፋስ እስከ መሬት ጋር ጠበኛ ነው። መሬት ይገድበዋል፣ ያ ደግሞ መሬትን ጠርጎ ይሄዳል። የማይጣሉት ከላይ ናቸው፣ የሚጣሉት ታች ናቸው። እና መጓተት አለ በሰው ዘንድ። ለምሳሌ ሰው ክቡር ሲሆን አላወቀም እንደ እንስሳ ሆነ ማለት እ መብላት፣ መጠጣት፣ መውለድ፣ መሞት። ይሄ ግን ይለያል። ስለዚህ አኗኗረትን ነፍስህ ከስጋ ስትለይ ወደ ላይኛው ዓለም ትሄዳለሽ የኖርከውን በምድር ላይ ይሄ ነው ይሄ ደግሞ ከበለጠ ያው ወደ ታች መውረዷን ማወቅ አለብህ። ምርጫ ያንተ ነው ነው ።ስለዚህ አሁን ገሃነመ እሳት ሲባል ጉድጓድ ምድጃ ምናምን ነው። መንግስተ ሰማያት ሲባል ሰማያት ውስጥ ያለ ዓለም እንደሆነ ልዕልና መሆኑን ታውቃለህ። ይሄ ደግሞ በጣም መውረድ መሆኑን ታውቃለህ። ስለዚህ ብዙ ጊዜ በመንፈሳዊ መጽሐፍት ላይ አልዕሉ አልባቢ ክሙ ይላል። ሁሌ በጸሎት ልባችሁን ከፍ አድርጎ ሁሌ ነው በቃ ልባችሁ። ለምሳሌ ተንሱ ለጸሎት ሲባል እኮ ሁሌ ነው፣ በደቂቃው ሰው ተቀምጦ አይደለም። ከፍ በል ነው ተነሳ ነው እኮ ልዕልናን ገንዘብ አድርግ እኮ ነው። በቃ ከአንክሮ ውስጥ ግባ ነው። አንክሮ ይባላል ማድነቅ ውስጥ ግባ ነው ሂድ ነው ገስግስ ነው እኮ ከፍታ ልዕልና እኮ ነው። በቀላሉ ይህን ሲገልጹት ኩላሊት ያጤ ሰው ልብ ያመላለሰው፣ ናላ ያወራሰው ሎኬት አድርገዋል ማለት ነው።